ዜና ተመልካቾቻችን፣ የለቱን ዋና ዋና ዜና በምልክት ቋንቋ ይዤቀርብ ያለው አብራችሁ ቆዩ። ጠቅላይ ሚኒስትር አብይ አህመድ የባሌ ተራሮች ብሔራዊ ፓርክን የሀረና ክላስተርን ጎበኙ። ጠቅላይ ሚኒስትሩ በባሌ ዞን በሁለተኛ ቀን ቆይታቸው የወልመል ወንዝን የመስኖ ልማትና የባሌ ተራሮችን ብሔራዊ ፓርክ የሀረና ክላስተርን መጎብኘታቸውን ገልጸዋል። በግንባታዎቹ የመመገቢያ ስፍራዎች፣ የእግርና የመኪና መንገዶች፣ የቡና ሱቆች፣ የምግብ አዳራሾችና ሌሎቹንም ያካተቱ ናቸው። እነዚህ የልማት ስፍራዎች ዘላቂ የቱሪዝም ፕሮጀክቶችን፣ የአካባቢ የስራ ፈጠራ እድሎችን የሚያሰፉና ለጎብኚዎች አማራጭ እድሎችን የሚያሰፉ መሆናቸውን ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሀብት ስጦታ አንጻር ስንመለከት ለሁሉም የሚያበቃ ሀብት እንዳላት እናውቃለን አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው በባሌ ዞን ከተለያዩ አመራሮች ጋር ያደረግነውን ጉብኝት የመጨረሻ መዳረሻ አስደማሚ የፊንጫ ሀበራ ፏፏቴን ጎብኝቻለሁ ብለዋል። በግርማ የሚወርደው ፏፏቴ ወደ ሶፉመር የዋሻ ስርዓት የሚደመረው የወይብ ወንዝን የሚቀላቀል ነው። የኢትዮጵያ ቀይ ቀበሮ የሚገኝበት ይህ አስደናቂ ከባቢ ድንቅ የአእዋፍ መገኛና በቅርቡ የዋሻ መስህብ የተገኘበት እንዲሁም የራፉ ውብ አለት የደን አቅራቢያ የሚገኝ ነው። በቅርቡ በአካባቢው የሚገነባው ማረፊያ ሲጠናቀቅ ለጎብኚዎች የበለጠ ሳቢ እንደሚሆን ይጠበቃል ተብሏል። ጠቅላይ ሚኒስትር አብይ አህመድ የግብርናና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ እየተሰራ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በባሌ ዞን ደሎ መና ወረዳ የተገነባው የወልወል ወንዝ መስኖ ፕሮጀክትን መርቀዋል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዞን ደሎ መና ወረዳ በመስኖና ቆላማ አካባቢ ሚኒስቴር አማካኝነት የተጀመረውን የወልመል ወንዝ መስኖ ልማት ፕሮጀክትን መርቀዋል። ፕሮጀክቱ የወልመል ወንዝን በመስኖ በሚገባ በመጠቀም የግብርና ምርታማነትን በማላቅ የምግብ ሉዓላዊነትን ለማረጋገጥ የተከናወነ መሆኑ ተገልጿል። ፕሮጀክቱ በሙሉ አቅሙ ወደ ተግባር ሲገባ 200 የሚሆኑ አርሶ አደሮችን የሚያገለግል 9687 ሄክታር የእርሻ መሬትን በመስኖ ማልማት የሚያስችል መሆኑም ነው የተገለጸው። የባሌ ሕዝብ የሀገር ሉዓላዊነት እንዲከበርና ተፈጥሮ ተጠብቆ እንዲቆይ ማድረጉን የገለጹት ጠቅላይ ሚኒስትር አብይ አህመድ ለዚህ ደግሞ ይህ አይነት ልማት ይገባዋል ነው ያሉት። ወጋ አፉር ዱረ በከ ከ ፍኔ ሆጂ ከነ የወጀር ቅብሲስ ከአራት ዓመት በፊት እዚህ መተን ይህንን ስራ ስናስጀምር የባሌ ሕዝብ ሀገርን ለመጠበቅ ላበረከተው አስተዋጽኦ ኢትዮጵያ መክፈል ካልቻለች ኢትዮጵያ ሁና መቀጠል አትችልም ብዬ ነበር። ለምን ካላችሁ ይህንን የአማራ አካባቢ ለሀገር በመቆርቆር ለትውልድ አቆይቶ ማስተላለፍ መቻል ብቻ እንዲህ አይነቱን ልማት ሰርቶ ህዝቡን ማመስገን በጣም ወሳኝ ነበርን። ይህንን ማድረግ ባለመቻላችን እንደ ኢትዮጵያ መንግስት ባለፉት መቶ ዓመታት ለባሌ እንዲህ አይነት ልማት ማምጣት ባለመቻላችን አቅም፣ ብቃት፣ ራእይ፣ ማስተዋል የሚችል መንግስት ስላልነበርን? ባሌ ብቻ ሳይሆን በአጠቃላይ ኢትዮጵያም ተጎድታ ለማኝ ሆና ቆይታለች። ባሌን ማለማት የኢትዮጵያን ህዝብ ከልመና ማውጣት ነው፣ ለባሌ ህዝብ ብቻ የሚሰራ አይደለም። በተፈጥሮ ሀብት የታደለውን ባሌን መጎብኘት አስደሳች መሆኑንም ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ተናግረዋል። ባሌ ዱፈኒ ይላሉን እኙማ ውፊ ዱበት ዴቤኒ ባሌን መጥቶ ማየት የራስን ማንነት ወደ ኋላ መለስ ብሎ ማወቅ ነው። በሶፉ መርዋሻ ውስጥ ያየነው በመላው አፍሪካ የፈለገ ሰው ቀን ከሌት በባትሪ ቢፈልግ ሊያገኝ አይችልም። ለምን ተደበቀ ነው። እንዲህ አይነቱን መልክዓ ምድር በመላ ኢትዮጵያ ብትሄዱ ማግኘት አትችሉም። እንዲህ ያማረ ባሌን ጠብቀው ያቆዩ ሰዎች ለትውልድ ለማስተላለፍ ራሳቸው መሥዋዕት ሆነው መንገድ በሌለበት መብራት በሌለበት ትምህርት ቤት ባልተገነባበት ራሳቸው ተቸግረው ሀገር ጠብቀው ደንበር ጠብቀው ለትውልድ እያስተላለፉ የነበሩ ሰዎችን ማክበር መጥቶ ማየት ከፍተኛ ደስታ የሚፈጥር በመሆኑ ከዚህ ቀደም ክልሉን ሲያስተዳድሩ የቆዩ በፌዴራል መንግስት የተለያዩ ኃላፊነቶች ከነበራቸው ጋር በጋራ በመስራታችን እንደሚደሰቱ ተስፋ አድርጋለሁ። እኔ በግሌ ትልቅ ደስታን የተሰማኝ እንኳን ደስ አላችሁ ማለትም እፈልጋለሁ። በወልመል ወንዝ የመስኖ ፕሮጀክት ግንባታ ከፍተኛ አስተዋጽኦ ያበረከቱ አካላትንም ጠቅላይ ሚኒስትር አብይ አህመድ አመስግነዋል። የሚገነቡ ፕሮጀክቶችን በጥራት በማከናወን

ይህ የሚገነባው ስራ ለህዝቡ ብቻ አይደለም፣ ለእኔም ነው የሚገነባው ብለን እያሰብን መስራት አለብን። ለሌላ እንደምንሰራው ካስብን ነካክተን ዞር እንላለን። አሁን በጀመርነው ነው መሰረት ጥራት ያለው ትልቅ ስራ ለእኔ ቢሆን እንዴት ሰራዋለሁ በሚል አስተሳሰብ መስራት ይኖርብናል፣ ለህዝባችን የሚጠቅም ስራ ስለሆነ እንደ ኦሮሚያ ክልላዊ መንግስት የጀመራችሁት ሥራ በጣም ያማረ ነው። በባለቤትነት አሳምሮ መስራትና ለትውልድ የሚተላለፍ ስራ መስራት አለባችሁ የሚል መልእክት አስተላልፋለሁ። ይህችን ምድር ለቀጣዩ ትውልድ ለማስተላለፍ በታማኝነት ሰርታችኋል። ሕይወታችን እስካለች ድረስ ለእውነት ቀንና ሌሊት መስራት ለእናንተ የሚበጀውን ልማት ለማረጋገጥ ዝግጁ መሆናችንን ላረጋገጥላችሁ ወዳለሁ። ትልቅ ክብርና ፍቅር ለእናንተ አለን መተናነጣችሁ ተመልሰን እንመጣለን። እናመሰግናችኋለን። የወልመል ወንዝ የመስኖ ፕሮጀክት የግብርና ምርታማነትን የሚያሳድግ ለድርቅ የማይበገር ከባቢን የሚፈጥር ብሎም ለማህበረሰቡ አዳዲስ የስራ ዕድል የሚፈጥር መሆኑ ተገልጿል። የጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ በቁልፍ የልማት ዘርፎች ከኢትዮጵያ ጋር ያለውን አጋርነት በትብብር አጠናክሮ እንደሚቀጥል አስታወቀ። የገንዘብ ሚኒስትር አቶ አህመድ ሽዴ የጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ ከፍተኛ ምክትል ፕሬዚዳንት ናኦኪ አንዶ ጋር የሁለትዮሽ የልማት ትብብር ጉዳዮች በዙሪያ ተወያይተዋል። በመጨረሻም ሀገራዊ ምክክር ውጤታማ እንዲሆን የሕዝብ ባለቤትነትን ማረጋገጥ እንደሚያስፈልግ የሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረመድህን ተናገሩ። ሀገራዊ ምክክር ውጤታማ እንዲሆን የድርሻቸውን በአግባቡ ለመወጣት ዝግጁ መሆናቸውን የተለያዩ ማህበራት ተወካዮች ገልጸዋል። ኮሚሽኑ በደቡብ ኢትዮጵያ ክልል ከተለያዩ ማህበራት ጋር ከተውጣጡ የህብረተሰብ ክፍሎች ጋር ውይይት አካሂደዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የእስካሁኑ ስራ የደረሰበትን ደረጃ ለባለድርሻዎች ከማሳወቁን ባሻገር ለሀገራዊ ምክክር የሚረዱ ተጨማሪ ግብዓቶችን በተለያዩ መድረኮች እያሰባሰበ ነው። ኮሚሽኑ በደቡብ ኢትዮጵያ ክልል ተጨማሪ ግንዛቤ ለመፍጠር የሚያግዝ ውይይት የሴቶች የወጣቶችና የአካል ጉዳተኞች ተወካዮች በተገኙበት ወላይታ ሶዶ ከተማ የውይይት መድረክ አካሂዷል። በመርሃ ግብሩ ላይ የተገኙት የሀገራዊ ምክክር ኮሚሽን ኮሚሽነር ብሌን ገብረ መድህን የኮሚሽኑ ስራ ህዝባዊ መሰረት እንዲኖረው ለማድረግ የተለያዩ አደረጃጀቶችን በመጠቀም የተሰራው ስራ ተስፋ ሰጪ ውጤት እያስገኘ ነው ብለዋል። ኮሚሽኑ በአሁኑ ሰዓት ያሰባሰባቸውን አጀንዳዎች እያደራጀና ለሀገራዊ ማጠቃለያ ምክክር እያዘጋጀ መሆኑን ገልጸዋል። በአሁኑ ወቅት የሀገራዊ ምክክር ኮሚሽን የሰበሰባቸውን አጀንዳዎች እያደራጀ እያጠናቀረና ና ለሀገራዊ ጉባኤው ሂደት መሪ የሚሆኑ አሰራር ስርዓቶችን እየዘረጋ ነው የሚገኘው በዚህ ሂደቶች ውስጥ የህዝብ ባለቤትነትን ለማረጋገጥ አካታች አሳታፊ ምክክር ለማድረግ የሴቶች የወጣቶች አካል ጉዳተኞች ተሳትፎና እውቀት መሰረት ስለሆነ ስለ ሀገራዊ ምክክሩ ተደራሽነት ባለቤትነት ጉልህ አስተዋጽኦ ማድረጋቸው ማድረጋቸውን እንዲቀጥሉ ለማበረታታት የታቀደ ውይይት ያደረግ ነው የኮሚሽኑ ስራ ውጤታማ ሆኖ ኢትዮጵያውያን የተግባቡበት በጋራ የሚገነቡት የራሳቸው ቤት እውን እንዲሆን የኮሚሽኑ ስራ ህዝባዊ መሰረት እንዲኖረው ማድረግ እንደሚያስፈልግም ኮሚሽነሯ ገልጸዋል። ለዚህም ስራ ውጤታማነት እስከ ታችኛው መዋቅር ድረስ የሀገራዊ ምክክር ፋይዳና አስፈላጊነት እንዲታወቅ እነኚህ ማህበራዊ መሰረቶች ሚናቸውን በአግባቡ መወጣት አለባቸውም ሲሉ ተናግረዋል። ባለቤት ሆኖ እንዲይዙ በነሱ አካባቢ በነሱ መዋቅር ውስጥ ያሉ አካላትም አውቀው ሀገራዊ ምክክሩ የኔ ነው፣ የኢትዮጵያ ሀገራዊ ምክክር የሁላችንም ኢትዮጵያውያን ነው የሚለውን ሀሳብ እስከታች እንዲያወርዱልን ያው አደራ ብለን ነው የምንለያቸው። የኮሚሽኑ የእስካሁኑ ስራ ከአሳታፊነት እና በየደረጃው ግንዛቤ ከመፍጠር አኳያ የሚበረታታ ነው የሚሉት የውይይቱ ተሳታፊዎች የሚፈለገውን ውጤት ለማምጣት የሁሉም ኢትዮጵያውያን ርብርብ እንደሚያስፈልግ ገልጸው ቀሪ መከናወን ያለባቸው ተግባራት መኖራቸውን አስምረዋል። እንደ ኮሚሽን አሁንም ወደ ታችኛው መዋቅር እንደወርድ ከማድረግ አንጻር እየተሰሩ ያሉ ነገሮች የሚበረታቱ ናቸው። ግን በቂ አደለም፣ እውነት ለመውራት ምክንያቱም እስከ ዞን፣ እስከ ወረዳ፣ እስከ ታችኛው ማህበረሰብ ድረስ እስከ ቀበሌ ድረስ ማለት ነው ያለው ማህበረሰብ ስለ ሀገራዊ ምክክር ፋይዳ፣ ጠቀሜታ ሰፋ ያለ ግንዛቤ ሊፈጠርለት እንዳልግባባው ለጸብም ለኩርፊያም የዳረገኝ አጀንዳ ይሄ ነው ብሎ ኢትዮጵያ ህዝብ ሰጥቷል በተወካዩ እነዚህን ችግሮችን ደግሞ ለሚመለከተው አካል አድርሶ ችግሮችን የተዘረዘሩ የሄዱ ጥያቄዎችን መልስ መልስ አድርጎ የሚመለስ ኃላፊነቱ ኮሚሽኑ ላይ የሀገር ግንባታ የጋራ ስራ መሆኑን የሚናገሩት የውይይቱ ተሳታፊዎች የሀገራዊ ምክክር ኮሚሽን ስራ ውጤታማ እንዲሆን የበኩላቸውን ሚና ለመጫወት ዝግጁ መሆናቸውንም አስረድተዋል። በውይይትና በምክክር በጣም ብዙ ነገሮችን መፍታት እንችላለን የሚል አላማ አለኝ። ከኔ የሚጠበቀውን እንግዲህ እኔ ከማድረግ ከማድረግ አልወዝንም ይሄን እኛ የምንሰራው ፈራው ጉዳይ ነው። ምክንያቱም የሀገር ጉዳይ ስለሆነ የሀገር ጉዳይ ሲሆን ደግሞ አካልኞች የሀገሪቱ ባለቤት ናቸው፣ ዜጎች ናቸው እና ይሄ መረጃ ሊኖራቸው ይገባል ከሚል አንጻር ስንሰራ የነበርንበት ስለሆነ ያን ማስቀጠል ይኖርብናል። የሀገራዊ ምክክር ኮሚሽን በየደረጃው የሚያከናውናቸውን የግንዛቤ መፍጠሪያ ስራዎችን አጠናክሮ እንደሚያስቀጥል ተጠቁመዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።